ሰላም ጤና ስትልኝ የከፋ መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዘንላችሁ መተናል በቅድሚያም አረስተ ዜናው እናሰማቸዋለን። የመዋቅር ግንኙነቱ ወደ ቀድሞ ቦታው እንዲመለስ ቅዱስ ሲኖዶስ በክልሉ ለሚገኙ አባቶች ካህናትና ምዕመናን ያልተቋረጠ የሰላም ጥሪውን ማስተላለፋቸው ተዘገበ። ተፈናቃዮችን ወደ ለመመለስ የሚከናወኑ ተግባራት ዘላቂ ሰላም ማምጣት በሚያስችልና የህዝብን አንድነት በሚጠብቅ አግባብ መሆኑ ተገለጸ። የኮሪደር ልማቱ በብዙ መንገድ የማይጠበቅ ፕሮጀክት እንደሆነ ቢነገርም እሱን ችላ ብሎ ተባባሪ ለሆኑ ለአዲስ አበባ ህዝብ ምስጋናቸውን አቀረቡ። የሳውዲ አረቢያ አሪድስ ጌትዌ ተርሚናል ለኢትዮጵያ ጭነት ቁልፍ መግቢያ የሆነውን የታጅሯ ወደብን ለ30 ዓመት ለማስተዳደር ከጅቡቲ የወደብና ነፃ ቀጠናዎች ባለሥልጣን ጋር ስምምነት ተፈራረመ። በኢትዮጵያ የጽሑፍ ቅርሶችን የማስመዝገብ ሂደት ከተቋረጠ 20 ዓመታትን አስቆጥሯል ተባለ። የአማራ ክልል የኮሚኒኬሽን ቢሮ ኃላፊ የነበሩትና በተደጋጋሚ ከክልሉ መንግስት ይፋዊ አቋም የተለያዩ አስተያየቶችን ይሰጣሉ በሚል የተገመገሙት ዶክተር መንገሻ ፋንታውን ከኃላፊነታቸው መነሳታቸው ተገለጸ። እነዚህና ሌሎች ዝርዝር ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የኮሪደር ልማቱ በብዙ መንገድ የማይጠበቅ ፕሮጀክት እንደሆነ ቢነገርም እሱን ችላ ብሎ ተባባሪ ለሆኑ ለአዲስ አበባ ሕዝብ ከንቲባ አዳነች አበቤ ምስጋናቸውን ቸሩ። ይህ የከንቲባዋ ምስጋና የተሰማው ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማቱን ለማጣጣል ይሞክራሉ ያሏቸውን ሀገራት ከተቹ ከሶስት ሳምንት በኋላ ነው። ከንቲባ አዳነች በሁለት ምዕራፍ ተጀምሮ በተጠናቀቁ የኮሪደር ልማት ስራዎች ላይ ከፍተኛ አስተዋጽኦ ያደረጉ አካላትን ባመሰገኑበት ወቅት የከተማችን ነዋሪዎች ምንም እንኳን ጥቅሙ ለነሱ ቢሆንም በብዙ መንገድ የማይጠቅም ፕሮጀክት እንደሆነ ሲነገራቸው፣ የተዛባ መረጃ ሲደርሳቸው እሱን ጆሮዳባ ብሎ አልፈውታል ብለዋል። አክለውም ከቦታ ቦታ ሲዘዋወር ሰጣቸውን ቦታ ተቀብለው ለኛ ነው ጥቅሙ በማለት እጅግ ተባባሪ መሆናቸውን ተናግረዋል። ከመተባበር ባለፈም በማበረታታት ምግብ በማቀበል ቡና በማፍላት ተሳትፎ እንዳደረጉም የገለጹት ከንቲባዋ ለአዲስ አበባ ከተማ ነዋሪዎች አጨብጭቡላቸው በማለት ምስጋናቸውን ችረዋል። የኮሪደር ልማቱ ላይ የተዛቡ መርጆች እየቀረቡ መሆኑን በመጥቀስ አስተያየት ሲሰጡ ከንቲባዋ የመጀመሪያ አይደሉም። ጠቅላይ ሚኒስትር ዶክተር አብይም መስከረም ሀያ ሁለት ቀን 2018 ዓ.ም ተመረጥ በሶማሌ ክልል ጅጅጋ ከተማ ላይ ሆነው ባስተላለፉት መልእክት የኮሪደር ልማት ስራን አይተው ሊያጣጥሉ የሚሞክሩ ሀገራትና ቡድኖች መኖራቸውን ጠቁመው የራሳቸውን ስራ ስሩ ይህ ለእኛ ተውልን ሲሉ መናገራቸው ይታወሳል። ዶክተር አቢ በወቅቱ በተላለፈ ንግግራቸው የኮሪደር ልማቱን በደስታ የማያዩት ለኢትዮጵያ ለአፍሪካ የጨቀ ያላማረ ነገር በቂ ነው ብለው ስለሚያስቡ ነው ብለው ነበር። ጠቅላይ ሚኒስትሩ ይህንን ምላሽ የሰጡት የአሜሪካ የውጭ ጉዳይ ሚኒስትር የኢትዮጵያን የኢንቨስትመንት አመችነት በዳሰሰበት ሪፖርቱ የኮሪደር ልማቱ ከመብቶች ጥበቃ አንጻር ስጋት መጫሩን ከጠቀሰ ጥቂት ቀናት በኋላ መሆኑ ይታወሳል። ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓ.ም ሲካሄድ የቆየው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማስተላለፍ ተጠናውቋል። ከጥቅምት 11 ቀን ጀምሮ ሲካሄድ የቆየው ምልአተ ጉባኤ ለቤተክርስቲያን መንፈሳዊ ማህበራዊና የምጣኔ ሀብት እድገት፣ ስለ ሀገር ሰላምና አንድነት፣ ለቤተክርስቲያን አስተዳደር ሰፊ ውይይት አድርጓል። የጉባኤውን መጠናቀቅ አስመልክቶ በዛሬው ዕለት መግለጫ የሰጡት የቅዱስ ሲኖዶስ ዋና ጸሐፊ ብጹዕ አቡነ ዲዮስቆሮስ ከትግራይ አህጉረ ስብከት ጋር ያለውን ግንኙነት ወደ መዋቅሩ እንዲመለስ ጥሪ አቅርበዋል። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማዊቱ የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስት ቤተ ክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱ ወደ ቀድሞ ቦታ እንዲመለስ የቅድስት ቤተ ክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙ አባቶች ካህናትና ምዕመናን ያልተቋረጠ የሰላም ጥሪ ያስተላልፋል ብሏል። አክሎ ቀደም ሲል ለዚሁ ጉዳይ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ሊቃውንቱ ካህናቱና መላው ህዝባችን የቤተ ክርስቲያን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩላችሁን እንድትወጡ ሲል አሳስበዋል። ቅዱስ ሲኖዶሱ ባካሄደው ጉባኤ ላይ የተወሰኑ ውሳኔዎች፣ ብፁዕ አቡነ ኤውስጣጢዮስ የኢሉ አባቦራ ሀገረ ስብከት ሊቀጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ፣ ብፁዕ አቡነ ቶማስ የአዊና መተከል ሀገረ ስብከት ሊቀጳጳስ የምስራቅ ጎጃምን ሀገረ ስብከትን ደርበው እንዲመሩ፣ ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀጳጳስ የደቡብ ወሎና ከሚሴ አህጉረ ስብከትን ደርበው እንዲመሩ ብፁዕ አቡነ ኒቆዲሞስ የምስራቅ ሐራርጌ ሀገረ ስብከት ጳጳስ የምስራቅ ወለጋና ሆሮ ጉድሩ ወለጋ አህጉረ ስብከትን ደርበው እንዲመሩ የሸካዞን ሀገረ ስብከት ጽህፈት ቤት ተብሎ ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋም ብፁዕ አቡነ እዝቅኤል ሀገረ ስብከቱን እንዲያደራጁና እንዲመሩ ገድለ መጥምቅ መለኮት ቅዱስ ዮሐንስ በሚል ያላግባብ በአንድ ግለሰብ ተዘጋጅቶ የተሰራጨ ያለው መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አስተምሮ የማይወክል ሆኖ በመገኘቱ ተወግዟል። በምዕራብና በመካከለኛው ካናዳ የሚገኙ ሁለቱ ሀገ ሀገረ ስብከት ያለ ጣልቃ ገብነት በየራሳቸው እንዲተዳደሩና የኤድመንተንና አካባቢው ሀገረ ስብከት በመካከለኛው ካናዳ ኤድመንተንና አካባቢው ሀገረ ስብከት በሚል ስያሜ እንዲስተካከል፣ በምንጃር ሸንኮራ ወረዳ በአሪቲ ደብረገነት ቅድስ ማርያም ቤተክርስቲያን በዓል ለማክበር ሄደው አዲሱን ህንጻ ቤተክርስቲያን በመጎብኘት ላይ እያሉ አደጋ ለደረሰባቸው ምዕመናን የተጎጂ ቤተሰቦች ለመረዳት የገንዘብ ድጋፍ እንዲደረግ፣ በመላው ኢትዮጵያ በሚገኙ ገዳማት ያሉ መነኮሳትና መነኮሳያት የአገልግሎትና ጉዳይ ለማስፈጸም ወደ አዲስ አበባ ሲመጡ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት በኩል ማረፊያ የሚሆን ቦታ እንዲዘጋጅላቸው የሚሉት ይገኙበታል። የቤተ ክርስቲያኗ የአንድነት መዋቅር የበለጠ ተጠናክሮ ለትውልድ እንዲሻገር፣ ህዝቡም ደህንነቱንና ሰላሙን ተጠብቆ እንዲኖር ከብፁዓን አበው ሊቀጳጳስ ጀምሮ ሁሉም የቤተ ክርስቲያን መምህራን፣ ካህናት፣ መነኮሳትና መነኮሳያት የበኩላቸውን እንዲወጡ በማሳሰብ ጉባኤው ዓመታዊ ስብሰባውን ማጠናቀቁን አመላክቷል። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ የነበሩትና በተደጋጋሚ ከክልሉ መንግስት ይፋዊ አቋም የተለዩ አስተያየቶችን ይሰጣሉ በሚል የተገመገሙት ዶክተር መንገሻ ፋንታውን ከኃላፊነታቸው መነሳታቸው ተገለጸ። ከኃላፊነታቸው የተነሱት ከፋኖ ጋር ድርድር እየተደረገ ነው በማለት የሰጡት አስተያየት የክልሉን አቋም እንደማያንጸባርቅ ከተገለጸ በኋላ ነው። ዶክተር መንገሻ ፋንታው ለመንግስታዊ አዲስ ዘመን ጋዜጣ በሰጡት ቃለ መጠይቅ የክልሉ መንግስት ግጭቱን በሰላም ለመፍታት ከፋኖ ጋር ንግግር እያደረገ መሆኑ መግለጻቸው ውዝግብ አስነስቷል። ይሁንና ይህ አስተያየት የክልሉን መንግስት ይፋዊ አቋም እንደማይወክልና የግል አስተያየታቸው እንደሆነ ተገምግሞ ቃለ መጠይቁ ከወጣ ከሰዓታት በኋላ እንዲወርድ ተደርጓል። የክልሉ ርዕሰ መስተዳድርን ጨምሮ ከፍተኛ አመራሮች ኃላፊውን የክልሉን አቋም ሳይሆን የግል አስተያየት ነው የምትናገረው በሚል ጠንካራ ግምጋማ ሰጥተውባቸዋል። ዶክተር መንገሻ ከዚህ ቀደም በተለያዩ ጊዜያት አወዛጋቢና እርስ በእርሳቸው የሚቃረኑ መግለጫዎችን በመስጠትም ተገምግመዋል። አስተያየት ሰጮች የሰላም ድርድር አለ የሚለው ባለፈው ሳምንት የሰጡት አስተያየታቸው ከዚህ ቀደም ከነበራቸው ጠንካራ ወታደራዊ አቋም ጋር በእጅጉ የሚቃረን ነው ይላሉ። ኃላፊው ቀደም ባሉት ጊዜያት የኢትዮጵያ መከላከያ ሰራዊት በታጣቂዎቹ ላይ የማያዳግም እርምጃ በመውሰድ ጸጥ ለጥ ያደርጋቸዋል የሚጠንካራ ወታደራዊ አማራጮች የሚደግፍ አስተያየት ሰጥተው እንደነበርም አይዘነጋም። ይህ አይነቱን ከወቅታዊ ሁኔታዎች ጋር እየተለዋወጠ የሚቀርብና ከክልሉ የተቀናጀ አቋም ውጪ የሆነ የግል አስተያየት መስጠታቸው በተደጋጋሚ ለግምገማና ለትችት እንደዳረጋቸው ይነገራል። በመሆኑም ከኃላፊነት መነሳታቸው የሰላም ንግግርን በራሳቸው ከመናገራቸው ጋር ብቻ ሳይሆን በተደጋጋሚ ከሚሰጧቸው ያልተጠበቁና ከማዕከላዊ አመራሩ ጋር ያልተቀናጁ መግለጫዎች ጋር የተያያዘ መሆኑን ብዙዎች ይስማማሉ። ሆኖም ከክልሉ ኮሚኒኬሽን ቢሮ ኃላፊነት ቢነሱም በገቢዎች ቢሮ ኃላፊነት ተመድበዋል። ይህ ለ የፋኖ አመራሮች በበኩላቸው ከአማራ ክልል መንግስት ጋር ለመደራደር ፍላጎት እንደሌላቸው በተደጋጋሚ ሲገልጹ ቆይተዋል። የክልሉ መንግስት ራሱን የቻለ የውሳኔ ሰጭነት አቅምና ህጋዊ ስልጣን የለውም የሚል አቋም ያላቸው የጎጃም ፋኖ አመራር አስረስ ማረ ዳምጤ ማንኛውንም አይነት ድርድር በቀጥታ ከፌዴራል መንግስት ጋር መሆን እንዳለበት መናገራቸው ከዚህ በፊት መዘገቡ ይታወቃል። የዶክተር መንገሻ መነሳት በክልሉ አመራር ውስጥ ግጭቱን ለመፍታት በሚያስችሉ መንገዶች ላይ ግልጽ የሆነ ወጥ አቋም አለመኖሩንና የመልእክት ቅንጅት ችግር መኖሩን በድጋሚ ያሳየ ክስተት ሆኗል ሲሉ አስተያየት ሰጪዎች ገልጸዋል። በኢትዮጵያ ያሉ የጽሑፍ ቅርሶች ስንትና የት ናቸው የሚለው ለማወቅ የተሰነደ መረጃ እምብዛም ነው ተብሏል። ከ20 ዓመት በፊት የተመዘገቡት 12 ብቻ የጽሑፍ ቅርሶች በዓለም የትውስታ ማህደር ተመዝግበው የሚገኙ ናቸው። የዚህ የጽሑፍ ቅርስ ምዝገባ ሂደት ከተቋረጠም 20 ዓመታት ማስቆጠሩ ተነግሯል። ሀገሪቱ ያላትን የጽሑፍ ቅርሶች የማስጠበቅና የማስመዝገብ ስራ ለማስተባበር ይሰራል የተባለው ብሔራዊ ኮሚቴ መቋቋሙ ተነግሯል። በዛሬው ዕለት ይህ የብሔራዊ የጽሑፍ ቅርስ አስመዝጋቢ ኮሚቴ ማቋቋሙን ይፋ የማድረጊያ ስነ ስርዓት በኢትዮጵያ ቤተመጻሕፍትና ቤተመዛግብት አገልግሎት ተካሂዷል። በሀገሪቱ በዓለም ቅርስነት ሊመዘገቡ የሚችሉ የጽሑፍ ቅርሶች ቢኖሯትም ከፈረንጆቹ 1997 ወዲህ አዳዲስ የጽሑፍ ቅርሶች አላስመዘገበችም ተብሏል። ዛሬ መቋቋሙ ይፋ የተደረገው የብሔራዊ የጽሑፍ ቅርስ አስመዝጋቢ ኮሚቴ ከ2026 እስከ 2027 በዓለም የትውስታ ማህደር እንዲመዘገቡ በእጩ ሊቀርቡ የሚችሉ የጽሁፍ ቅርሶችን መለየቱ ተገልጿል። ለእነዚህ የጽሁፍ ቅርሶችም ለመመዝገብ የሚያስችላቸውን ደጋፊ ሰነዶች በማዘጋጀት ላይ እንደሚገኝ ሰምተናል። የኮሚቴው አባል ዶክተር አሉላ ፓንክረስት እስካሁን ከተመዘገቡት 12ቱ ውጪ በአፍሪካ ደረጃ ብዙ ማስመዝገብ የሚቻልበት እድል እንደነበረ ተናግረዋል። አብዛኞቹ ተመዝግበዋል የተባሉ የጽሁፍ ቅርሶች የነገስታት ደብዳቤዎችና ጦማሪዎች ሲሆኑ ዘመናቸው ከ19ኛው እና ሀያኛው ክፍለ ዘመን የተሻገሩ አይደሉም ተብሏል። የጽሁፍ ቅርሶቹን ለመጠበቅ ለመንከባከብ፣ የማስተዋወቅና በዓለም የትውስታ ማህደር የማስመዝገብ ስራ ይህ ይፋ የተደረገው ብሔራዊ ኮሚቴ የሚያስተባብረው መሆኑ ተገልጿል። የሳውዲ አረቢያ ሬድ ሲ ጌትዌይ ተርሚናል የታጅራ ወደብን ለ30 ዓመት ለማስተዳደር ከጅቡቲ የወደቦችና ነፃ ቀጠናዎች ባለስልጣን ጋር ስምምነት ተፈራረመ። ስምምነቱ በጎርጎሳውያኑ መጋቢት ወር 2025 በሁለቱ ወገኖች መካከል በባህር ትራንስፖርትና በሎጂስቲክስ በሎጂስቲክ ዘርፎች ትብብርን ለማጠናከር ከተፈረመው የመግባቢያ ሰነድ በኋላ የመጣ ነው ሲል ማሪታይምስ ኤክዚኪዩቲቭ ድረገጽ ዘግቧል። በተጨማሪም ስምምነቱ በኢትዮጵያና በሰሜናዊ ጅቡቲ መካከል ያለውን የባለብዙ ትራንስፖርት ትስስርን የማስፋፋት እቅዶች ጋር የሚጣጣ መሆኑ ተጠቁሟል። ለአብነትም ባሳለፍነው ሳምንት የኢትዮጵያ ምድ የምድር ባቡር ኮርፖሬሽን የሰሜን ኢትዮጵያ አካባቢዎች የቀይ ባህር ወደቦች ከሆኑት ታጅራ አሰብና ምጽዋጋ የሚያገናኝ የመደበኛ መስመር ባቡር ለመገንባት 1.58 ቢሊዮን ዶላር የሚያወጣ ፕሮጀክት ይፋ ማድረጉ ይታወቃል። ወደቦቹ ለሰሜናዊ ኢትዮጵያ አካባቢዎች ቅርብ ሲሆኑ ለፓታሽ ማዕድን ቁፋሮና ወደ ውጭ የሚላኩ ምርቶችን በማምረት ላይ ያተኮሩ ሌሎች ኢንዱስትሪዎችን ፍላጎት መሰባቸው ተመላክቷል። እንደ ኤሮፓን አቆጣጠር በ2017 ስራ የጀመረው የታጅራ ወደብ የጅቡቲን ሰሜናዊ ክፍል የመሰረተ ልማት ዝርጋታን ለማስፋፋት ባላት እቅድ መሰረት የተገነባ ነው። ይህ ወደብ በዋነኛነት ከኢትዮጵያ አፋ የአፋር ክልል ከዳናኪል ዝቅተኛ ቦታዎች ወደ ውጭ የሚላከውን ፓታሽ እንዲሁም እንደ እንስሳትና ሰሊጥ ያሉ የኢትዮጵያ አጠቃላይ የጭነት ምርቶችንም ያስተናግዳል። የሳውዲ አረቢያው ሬድሲ ጌትዌይ ተርሚናል አዲሱ ስምምነት የታጅራ ወደብን በአካባቢው ተመራጭ ባለብዙ አገልግሎት መስጫ ጣቢያ ለማድረግ ያለመ መሆኑን ገልጿል። በሚቀጥሉት ዓመታት የወደቡ አመታዊ ጭነት የመያዝ አቅም አምስት ሚሊዮን ቶን እንደሚደርስ ይጠበቃል የተባለ ሲሆን፣ ይህም ለኢትዮጵያ የገቢና የውጪ ንግድ ያለውን ሚና የበለጠ ያጠናክረዋል ተብሏል። በተጨማሪም ጅቡቲም በአፍሪካ ቀንድና በቀይ ባህር የሎጂስቲክ እና የባህር ንግድ ማዕከል ያለ ያላትን ስትራቴጂካዊነት የበለጠ እንደሚያጠናክረው ተመላክቷል። አዲሱ የባቡርና የወደብ ግንባታ የኢትዮጵያ ሰሜናዊ የውጭ ንግድ መስመሮች እንደሚያሳድጉ፣ የሎጂስቲክ ወጪዎችን እንደሚቀንሱና በጅቡቲ ቀይ ባህር በሮች በኩል ወደ ዓለም አቀፍ ገበያዎች የሚደረገውን ተደራሽነት እንደሚያሰፉ ይጠበቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ 2028 የስልጣን ዘመናቸው ሲያበቃ የሪፐብሊካን ፓርቲውን ማን ሊመራ እንደሚችል ዛሬ ሰኞ አስተያየታቸውን ሰጥተዋል። ፕሬዚዳንቱ የውጭ ጉዳይ ሚኒስትራቸውን ማርኮ ሩቢዮንና ምክትል ፕሬዚዳንታቸውን ጄዲ ቫንስን ለ2028 ፕሬዚዳንታዊ ምርጫ ጠንካራ ተፎካካሪዎች ናቸው ሲሉ ጥቆማ ሰጥተዋል። ይሁን እንጂ ፕሬዚዳንቱ ለራሳቸው በድጋሚ የመወዳደር ሀሳብ ሙሉ በሙሉ አልዘጉትም። ፕሬዚዳንት ትራምፕ ወደ ጃፓን በሚያደርጉት ጉዞ ላይ በፕሬዚዳንታዊ አውሮፕላናቸው ኤርፎርስ ዋን ውስጥ ለጋዜጠኞች ሲናገሩ የቀድሞ የዋይት ሐውስ አማካሪያቸው ስቲቭ ባነን ያቀረቡት ህገ መንግስቱ የሚጥስ ሶስተኛ የስልጣን ዘመንን እንዲሞክሩ የቀረበላቸው ጥያቄ ምላሽ ሰጥተዋል። ስለ ባንን አስተያየት ተጠየቁት፣ ትራምፕ መወዳደር ደስ ይለኛል፣ ከመቼውም ጊዜ የተሻለ የደጋፊ ቁጥር አለኝ ብለዋል። ይሁን እንጂ ፕሬዚዳንቱ ወዲያውኑ አክለው በድጋሚ ስለመወዳደር በትክክል አላሰብኩበትም ሲሉ ተናግረዋል። በጣም ጥሩ የሆኑ ሰዎች አሉም ብለዋል። ጋዜጠኞቹ ስም እንዲጠሩ ቢጫናቸውም ትራምፕ ከጋዜጠኞች ጋር ለመነጋገር ወደነበሩበት ክፍል የመጡትን የውጭ ጉዳይ ሚኒስትር ሩቢዮን በእጃቸው እያመላከቱ ምርጥ ሰዎች አሉ፣ ዝርዝር ውስጥ መግባት አያስፈልግም፣ ከእነዚህ ሰዎች አንዱ እዚሁ ቆሟል ሲሉ ተናግረዋል። በመቀጠልም ምክትል ፕሬዝዳንታቸውን ጄቪቫንስን ያሞካሹ ሲሆን ጄዲ ምርጥ ነው፣ ምክትል ፕሬዝዳንቱ ምርጥ ነው ብለዋል። አክለውም እነዚህ ሁለት ሰዎች ተጋፍጦ የሚወዳደር ይኖራል ብዬ አላሰብም ሲሉ ገልጸዋል። ስቲቭ ባነን ፕሬዚዳንት ትራምፕ ሕገ መንግስታዊ ገደብ ቢኖሩም ለሶስተኛ ጊዜ እንዲወዳደሩ በከፍተኛ ሁኔታ ከሚገፉ ሰዎች መካከል ዋነኛ መሆናቸው ይታወቃል። ባነን በቅርቡ ባስተላለፉት የፖድካስት መልእክት እቅድ አለ በማለት ትራምፕ በድጋሚ ሊወዳደሩ እንደሚችሉ ጠቁመዋል። የጦር ኃይሎች ጠቅላይ ኢታማዞን ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሰላም ልማትና የባህር በር መዳረሻ እንደሚያስፈልጋት አጽንኦት ሰጥተው ተናገሩ። የኢትዮጵያ ወደብ አልባ ላንድ ሎክድ መሆን ፍትሃዊነትን በተመለከተም ጥያቄ አንስተዋል። ፊልድ ማርሻል ብርሃኑ ጁላ ባሳለፍነው ቅዳሜ ጥቅምት 15 2018 ዓ.ም ተመረጥ ቢሾፍቱ በሚገኘው የባህር ኃይል የስልጠና ማዕከል በተከበረው 118ኛው የኢትዮጵያ መከላከያ ሰራዊት ቀን ላይ ንግግር ያደረጉ ሲሆን የኢትዮጵያ ህዝብ ቁጥር አሁን ላይ 130 ሚሊዮን መድረሱን ተናግረዋል። በሚቀጥሉት 25 ዓመታት ውስጥ ደግሞ የህዝብ ቁጥር 200 ሚሊዮን ይደርሳል ያሉት ፊልድ ማርሻሉ አያይዞም እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፍትሃዊ አይደለም፣ ዓለም አቀፍ ህግም አይደለም፣ ምክንያታዊም አይደለም ብለዋል። ፊልድ ማርሻሉ በስም ያልጠቀሷቸውን ነገር ግን ታሪካዊ ጠላቶች ሲሉ የገለጿቸውን አካላት ኢትዮጵያን የባህር በር እንዳታገኝ ማድረጋቸውን ጠቅሰዋል። አክለውም መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን ሲሉ ተናግረዋል። ተፈናቃዮችን ወደ አካባቢያቸው ለመመለስ የሚከናወኑ ተግባራት ዘላቂ ሰላምን ማምጣት በሚያስችልና የህዝብን አንድነት በሚጠብቅ አግባብ የሚፈጸም መሆኑ ተገለጸ የሰላም ሚኒስትር መሐመድ እንድሪስ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ የወልቃይት ጠጋኔ ሰቲት ሁመራ ዞን የስራ ኃላፊዎችና ና የወልቃይት ጠጋኔ አማራ ወሰንና ማንነት አስመላሽ ኮሚቴ አባላት የትግራይ ተፈናቃዮችን ለመመለስ በሚያስችሉ ሂደቶች ላይ በሁመራ ከተማ ውይይት አካሂደዋል ተፈናቃዮቹ መመለሳቸው የሁላችንም ፍላጎት ነው ሲሉ የውይይቱ ተሳታፊዎች ተናግረዋል ተፈናቃዮቹ የማቋቋም ስራ መዘንጋት እንደሌለበትም ተወያዩ ተጠያቂዎቹ አንስተዋል። ንጹሐን ዜጎች መመለስ እንዳለባቸው ነገር ግን በህዝብ ላይ ወንጀል የፈጸሙና በህግ ተጠያቂ መሆን የሚገባቸው አካላት በተፈናቃይ መመለስ ምክንያት የህግ የበላይነት ሳይረጋገጥ መቅረት እንደሌለበት፣ ጥፋተኞች ተለይተው የህግ የበላይነትን ሊረጋገጥ እንደሚገባ የውይይቱ ተሳታፊዎች ተናግረዋል። ዘላቂ ሰላምን ለማምጣትና አብሮነትን ለማጠናከር የህዝብ ለህዝብ ምክክርና ውይይት ተግባራት ሊከናወኑ እንደሚገባም ገልጸዋል። አካባቢው ለሀገራችን ሰላም መሆን ቁልፍ መሆኑን በመረዳትና ዘላቂ ሰላም እንዲፈጠር ህዝብ የሚያነሳውን የማንነት ጥያቄ በሰላም መፍታት አስፈላጊ መሆኑን የወልቃይት ጠገዴ የሳቲት ሁመራ ዞን ምክትል አስተዳዳሪና የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ ዋና ሰብሳቢ ኮሮኔል ደመቀ ዘውዱ አስረድተዋል። የአካባቢው ህዝብ ሰላም ወዳድ መሆኑን ያነሱት ኮሮኔል ደመቀ ዘውዱ በትግራይ በኩል ያሉ ወገኖችም ተመሳሳይ የሰላም ፍላጎት ሊኖራቸው እንደሚገባ አንስተዋል። በዚህ ረገድ ሰላም የሆኑና የህዝቡን ማንነት አክብረው ለመኖር ፍላጎት ያላቸው ወገኖች ለመቀበል የአካባቢው አስተዳደርም ሆነ ማህበረሰቡ ዝግጁ መሆኑን ገልጿል። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም ያሉት ደግሞ የዞኑ ዋና አስተዳዳሪ አሸተደምለው ናቸው። ለዚህም የሰላም አማራጭን መከተል ሁሉንም ወገን ተጠቃሚ ያደርጋል ሲሉ ተናግረዋል። በሰላማዊ ሁኔታ በዞኑ እየኖሩ ካሉ የትግራይ ተወላጆች ጋር አብሮነትን የሚያጠናክሩ ውይይቶች እየተደረጉ መሆኑን ዋና አስተዳዳሪው አብራርተዋል። ተፈናቃዮችን ለመመለስ የሚከናወኑ ስራዎች ለህዝቦች አብሮነት ከፍተኛ አስተዋጽኦ ያላቸው ናቸው። ከዚህም በፊት ተፈናቅለው የነበሩና የተመለሱ ወገኖችን ማቋቋም አስፈላጊ በመሆኑ ቀጣይነት ያለው ስራ መስራት እንደሚገባ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ተናግረዋል። በሂደቱ ላይ የህዝብ ተሳትፎ እንደሚያስፈልግ ያነሱት አቶ ጌታቸው ሰላምን ማጽናት የሚያስችሉ ተግባራትን ማከናወን የሁሉም አካላት ድርሻ መሆኑ አንስተዋል። ተፈናቃዮችን የመመለስ ስራ የህዝቡን አብሮነት በሚያጠናክርና ዘላቂ ሰላምን በሚያሰፍን መልኩ የሚከናወን መሆኑን የተናገሩት ደግሞ የሰላም ሚኒስቴር ሚኒስትር መሐመድ እንድሪስ ናቸው። ሚኒስትሩ በዚህ ሂደት ውስጥ የሚከናወኑ ተግባራት ለዘመናት አብሮ የኖሩ ህዝቦችን አብሮነት የሚያጠናክር ነው። የአካባቢው ህዝብ ለሚያነሳቸው የልማት ጥያቄዎች ምላሽ ለመስጠትም አቅም ይሆናል ብለዋል።